ሰፊ እንዴ ነሽ? እንዴ ሰላም ነው? ሰላም ነው። አዎ ለሙዚቃ የደረሰችን ጥሩ ጊዜ እናሳልፋለን።

እሺ አሮን፣ ቪዲዮህን ከማየት ነበር የጀመርነው እና ምን ተሰማህ? የራስን ቪዲዮ አሁን ስታዳም ሎሩ ፓርቲ በጣም ችግር እንዳለ በዛ ብዙ መስራት እንዳለብኝ እና እርግጠኛ ሆነው መግባት ላይ መጀመሪያ መጀመሪያ ላይ ሳሳት አለው እሱን እርግጠኛ ሆነው መግባት እና ሪትም በ በመያ ማይክ ላይ በያ ከዚህ ቀደም በተገናኘንባቸው ጊዜዎች እንዲሁ በቃል ያሉን ብን ችግሮች ነገር ነበረ ዛሬ ግን ቪዲዮውን ሰምተ ራስህ ምን እንደሚመስል ችግርህ ምን እንደሆነ ራስ ፋይንድ አውት እንድታደርገው ነበረ የተከፈተልን። በደንብ አድርገህ ችግርህን አውቀሃል። ወደ ታፈራ ስንመጣ ያንተን ደግሞ የተወሰነች ቪዲዮ እንድታየ አየው ከሰማሁ በመነሳት ችግሮችን ንገረን። አንዳንድ በተለይ ቃላት ላይ እርግጠኛ ያልሆኑበት ነገሮች ሰምቻለሁ። ሌላው ደግሞ ኪ ፐርፌክት የሆነ ኪ ላይ አለ መቆየቴን ሰማሁ። አንድ ፍሬዝን ይዞ በደንብ እስከ መጨረሻው አለ ማለት ነው። ታፈረ ከምድር እታች ታች ኢ ድረስ ወርዶ መዜም የሚችል ወፍራም ድምጽ አለ። ላይ ደግሞ እስከ ኤፍ ሻፕ በደንብ አለ ችግር ከዛ በኋላ ጂ ድረስ ደግሞ ይሄ ትችላለህ። አሮን ደግሞ እታች ጂ ድረስ ከሲ በኋላ መውረድ ትችላለህ። ላይ ግን ከሚድል ሲ በኋላ ኤ ድረስ አንተ በጣም እርቀጠኛ ያለ ድምፅ ነው ያለ። በደምብ የሚወጣ ድምፅ ስላለ በዚህ ሬንጅ ውስጥ ሆናችሁ የመረጣችሁትን ዜማ ማዜም ትችላላችሁ ማለት ነው። ማይኩን እዛው እንደዚህ ማይኩ አፍ ላይ እንዲያስይዘ እሱንም እንዲህ እንዲህ እየመታህ ስትጫወት አንደኛ ሳውንዱ ላይ ሌላ ዲስቶርሽን ነው የሚፈጥረው። ሁለተኛ ነገር ደግሞ በእጅ እዚህ ጋር ለተመልካችም ደስ አይልም። ሪትም በእጅ እዚህ ማይክ ላይ አያያዝ እዚህ ላይ መምታትም ትክክል አይደለም። አያያዙም እዚህ ላይ እንዲህ መንካት የለበትም ድምፅ የሚገባበትን ፓርት ዝቅ ብለህ መያዣ እዛ ጋር መሆን ደግሞ እንደዚህ አይደለም አይደለም እያዘው እንደዚህ ድምጽ የሚወርደው ወደ ታች ስለሆነ ለረጅም ማለት ለሀይ ፒች ለሆኑ ነገሮች እንደሚባለው አራት ጣት እንደዚህ ራቅ ተብሎ ነው ለክተህ። አይደለም ያው በግምት እንደዚህ አድርገው እራቅ ማለት አለበት። ካፍ ሎወር ድምጽና በደንብ መሰማት ያለበት ሰፖርት ስለሚፈልግ ለሱ ጊዜ ሁለት ጣት ነው የሚባለው። ከንፈርህን ሳይነካ እንደዚህ መሆን መቻል አለብን ማለት ነው። ይህንም በጣም ጥንቃቄ አይደል። ትዝ ትለኛለች ታዲያ እሷ የት አለች? ትዝ ትለኛለች ታዲያ እሷ የት አለ? አሁን የተፈጠረው ችግር ምንድነው? የትንፋሽ ማጠር አይደል? ኧረ ጉሳ ትንፋሽ አለቀብን። ስለዚህ ዜማ ተሰፈረ ማለት ነው። ሆዴ ክፉ ዳዬ ሲራባ ሳደርኩት ብድር እንደ በላ አንጀ ሴናፈርኩት ሲራባ ሳደርኩት እንጂ በአናባቢው ተወስዶ ሲራብ ሲራባ እንዳይሆንብን ኦኬ ለያያቸው መድረክ ላይ እንዴት ነው ወደ አድማጭ ተመልካቾች የምታስተላልፉት የሚለውም ደጋግመን ደጋግመን ስንናገር ነበር። ለሱ ደግሞ መፍትሄ የሚሆን ነገር የተወያየንባቸው ሚስጢር ኮዶች አሉን። እነሱም በደንብ በተግባር እንደምታውሉት አምናለሁ። ስሜት ራሱ መዋሃድ የሚችለው እናንተ በደንብ ውስጣችሁ ገብቶ ተመልካቹን እያያችሁ አይናችሁ እኮ ነው የሚያው። እናንተ ስሜታችሁ ውስጥ ነው ያላችሁት፣ ግን በደንብ ተመልካቹንም ዳኞችንም እያያችሁ መድረክ አያያዛችሁ እንደ ዜማውና ግጥሙ ፍላጎት መሆን መቻል አለባችሁ። ለምሳሌ ወደ ክፉ ዳይ እያለ የሳቀ ወይ ቢደንስ እዛ ጋር እንዲህ ልጅ እንዴ የጤነኛ ነው እን እንደዚህ ስለ ችግር እየዘፈነ የሚያስደንስ ነገር ውስጥ ምን የሚያስገባ ነገር አለ የሚል አመለካከት ከሰው ሊመጣ ስለሚችል እናንተ የዜማውንና የግጥሙን ሐሳብ ወደ ሰው ማስተላለፍ የምትችሉት በመድረክ አያያዛችሁም ጭምር መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። የሰው ፊት እንደ ሰዓት ያ ገበገበይ አስለመና ሆደ ሲጎነ የራበ። በዳኞች ተከፋፍለን ከተያዝን በኋላ በጣም ብዙ ነገር ነው ያገኘነው። ለምሳሌ እያንዳንዱን ሙዚቃ እንዴት አድርገን ማጥናት እንዳለብን ተነግሮናል። በስርዓት ሙዚቃውን እንዴት ፊልም ማድረግ እንዳለብንም እንደዚሁ ነግረውናል። በምናጠናበት ሰዓት እንዴት ወዴት፣ በምን ማጥናት እንዳለብን ስለ ቅኝት ፊልም ማድረግ እንዳለብንም እያንዳንዱ ነገር በቅኝት ውስጥ መቆየትንም በደንብ ተምረናል ማለት ነው። በዚህ ጥ እና ብዙ ነገር ነው ያገኘሁት። ትዝ ትለኛለች ታዲያ ሰየታለች። ትሬኒንጉ በጣም ጠቅሞኛል። እኔ ከፍ ስላደረገኝ በጣም ጥሩ ነው ብዬ አስባለሁ። ማጣቶነ ማሳም አልቻለም ገላዬ የነበረን ጊዜ በጣም ጥሩ ነበረ። ብዙ ሀሳቦች ተለዋውጠናል። ዛሬ የራሱ ብዙ ለውጣችሁን ነው ያየሁትና ውድድሩ ላይም የበለጠ ቆንጆ እንደሚሆን አምናለሁ። መልካም እድል ለሁለታችሁም እመኝላችኋለሁ። የነበረን ጊዜ በጣም ጥሩ ነበረ። ብዙ ሀሳቦች ተለዋውጠናል። ዛሬ የራሱ ብዙ ለውጣችሁን ነው ያየሁትና ውድድሩ ላይም የበለጠ ቆንጆ እንደሚሆን አምናለሁ። ትዝ ትለኛለች ታዲያ ሰይታለች።